አሰላሙ አሌይኩም ራህመቱላሂ ወበረካቱ ድና የተከበራቸው የቻናል የቤተሰቦች ሰላም ብያለውን። ለዚህ ቻናል አዲስ ካላችው ሳብስከራይብ ግቡ ነገሮች ስለ ፈኪሃ ፈኪሃ ጋራ በአንድ ላይ ሂዶ መስራት ፈልጋለሁ። የት ላይም ሆነ እንዲሁም በተለያዩ ሜዲያዎች መስራት ፈልጋለሁ። ነገር ግን ኮሜንት ላይ የሚኮመቱት ኮሜንቶች በጣም ያስጠላሉ እና በዛ ምክንያት ደበረኝ እንጂ ከፈኪሃ ጋር ብሰራ በጣም ደስ ይለኛል ብሏል። ምክንያቱም ከፈኪሃ ጋር አለ ፈኪሃ በነገራችን ላይ ከሁሉም ሰው ጋር ያምርባታል። ልብስ ልብስ ያምርባታል። በቃ አላ አይደል ጨዋታም ትችላለች በነገራችን ላይ ማለት ነው። እና ደግሞ ከኢሳም ጋር ይሄዳሉ። ለምን ብትሉ እሷም ቀልደኛ ናት፣ አፋፍ ነው የምትለው፣ እሱም እንደዛው። እና ያኔ ለስራ ሌላ አላልኩም። ከተፈለጉም የራሳቸው ጉዳይ ግን ይሆናሉ ማለት ነው። ያኔ አላ አይደለ ፈኪሀ ያኔ ያፋፍ ትላለች፣ ቀልድ ትችላለች፣ እሱም እንደዛው

እንደዚህ ዝህ ያል መጨነቅ አልነበረባትም። እና በቃ ሶላት የለውናን ያሳድግ ውስጥ ነበር። በጣም ነው የፈራሽ በነገራችን ላይ እንደደበራት ተናግራለች ማለት ነው። እና በጣም በጣም ያኔ ሲበዛ የሚያስጠላል። በነገራችን ላይ ያው ሰሞኑን ግን ደስ የሚለው ነገር ሰብስክራ ቦይ ተንቀሳቀሰ ነው። ከሙ ጋር ተለያይታለኝ ይመስለኝ አንድ ላይ መጡን አሞም ለብቻው ነው እየሰራ ያለ፣ እሷም እንደዛው። ለማንኛውም በቅርቡ አንድ ላይ ይመጣሉ ብዬ ተስፋ አደርጋለሁኝ። ደግሞ የክራም ደግሞ ጠፍታለች ሰሞኑን፣ ጠፍታል ማለት ነው። ተደባብረዋል፣ እሷም እና ኢሳም ተደባብረዋል። እንዲሁም ዩቱብ ላይ እንዲሁም ቲክቶክ ላይ ነው። ቲክቶክ ላይ ያኔ ስለ ፈኪሀ ጦርነት ስታወራ እሷ ይደብራታል እያሉት ነበር ነው አንዳንዶቹ ለምን ይደብሯታል? እሷ ከውጭ ካለው ጋር ስታወራ ለምን እሱ ይደብረዋል ብላ አታስብም ሲል ነበር እና እሷም ወደ ወንድ መጠጭ ጥሩ ሰብስክራይብ አግኝታ ነበረ። አሁን ላይ ግን ሰብስክራይብ አላደለ። አይደለም ሁለት ቪዲዮ ናቸው። ግን እስካሁን ቢሰራ አስባችሁታል። እሷም በቅርቡ ትገባ ነበረ። ለማንኛውም ሁሉ ነገር ተስተካክሎ በአንድ ላይ ይመጣሉ ብዬ አስባለሁ። ምክንያቱም ኢትዮብ ላይ ማለት ነው፣ ኢትዮብ ላይ ያለ ይሳም እንደው ልክ ነው የምር በቃ፣ ግማሽ ፐርሰንት አለ ውሸት ነው አለ ማለት ማስመሰል ነው አለ። ኢትዮብ ላይ ብቻ ምክንያቱም እውነቱን ነው የምር፣ እንደ ስንት አስመሳዮች አድርገዋል ያኔ። በኢትዮብ በኢትዮብ አለ አስመሳይ አስመሳዮች በአካል ዜሮ ናቸው አለ። በዩቱብ ደግሞ በጣም መጥፎ የሚባሉት በአካል የዋህ ናቸው አለ ማለት ነው። እና በዚያው አጋጣሚ ወፈኪያ አስመሳይ እያላት ነው። ዩቱብ ላይ ማስመሰል አለብሽ አለበለዛ አትወደጅም እያላት ነው ማለት ነው። ለማንኛውም ዩቱብ ያው የታወቀ ነው፣ ጨዋታ ውሸት እንደ ማስመሳይ እንደሚወድ ሁላችንም እናውቃለን እና ኢሳምም መጥፎ ነገር ተናግሯል ብዬ አላስብም። በነገራችን ላይ ምክንያቱም አለ አደለ እነዴ መሆን ለማንድዬ የተለያዩ መጥፎ ነገሮች ነው የሰሩ እያስተማሩ ያሉት ግን እነሱ ናቸው። እናዛ ላይ ያሉት ልክ ነው ማለት ይቻላል። በኢሳም የተናገረው ማለት ነው። እንግዲህ ፈኪሀ ዩቱብ አንድ ላይ ስለሰራ ምንም የተለያዩ ልጆች አርኪፍ ብትቀመጭ ይሻልሻል እያሉ የኮምፒውተር አሁንም ማለት ነው ኮሚንት ቀጥሏል። እንግዲህ ምግብ ፈኪሀ አላቅ ምን እንደሚሻላት ፈኪሀ የኢትዮብን ካርታ አምጥታ ሰርፕራይዝ አድርገዋለች ማለት ነው። የሳምን እሱ ደብሮኛል ማለት አልፈልግም ትራምካ ትንሽ ስለተደባበርኩ ብሎ አላመጣው ነበር። እሷ ግን አምጥታ ሰርፕራይዝ አድርገዋል። ያው የኤክራም ፎቶ እንትን እያለ በጣም ተደብሯል ማለት ነው። ምክንያቱም በአሁኑ ሰዓት ላይ ከኤክራም ጋር ጥሩ አይደለም መሰለኝ ማለት ነው። ዶች ብዙዎች ያኔ ፈኪያን እንዲወዱት አድርጓል ማለት ነው። ምክንያቱም አንተ ጥሩ መካሪ ነው እንደውም ደግሞ አዳሪኑ የተለያዩ ኮሜንቶች በእሱ በኩል ይመጥተውላታል ማለት ነው። ሚዲያ ትክክለኛውን ነገር አይወድም። ልክ ነው ወንድምዬ። እንደውም የተለያዩ ምክሮች ኮሜንት ላይ ተሰጥቷታል ማለት ነው። ፈኪሀ አለ ይግዛሽ። እንደውም ደግሞ እሷ መርጥ ልጅ ናት። እንደውም የተለያዩ የተለያዩ ኮሜንቶች ምትውላታል ማለት ነው። በዚው አጋጣሚ አሁን በሰራች ቪዲዮ ላይ ትንሽ ተስፋ ይኖራታል ብዬ አስባለሁ። ምክንያቱም ፈኪያ የኔ ወድ፣ ግን እንደሷ የዋህ የሚመስላት ነገር ሁሉም ሰው ማለት ነው። እና ይሳም የውስጥ ወታውን አልከፈተውም እስከ ዛሬ። ቢቀበላት ኑሮ ኖሮ ቪዲዮ ላይ ያሳዩን ነበረ። ነገር ግን እዚህኛው ቪዲዮ ላይ እንደሚመልስላት ነው የተናገረ ማለት ነው ነውና መልስ ልሻለሁኝ እንዲታልፍ ደግሞ ቀጥታ አስርጭ ቤት ትመልሸዋለች እንጂ በፍጹም ይህን ያህል ደረጃ ስትሻ አልቀበልም ብሎ እንዲ ብሏታል ማለት ነው። እሷም እንግዲህ ዘራፍ እያለች ነው እና በቃ ይሄ ራሱ አንድ እንትነዋ ነው ማለት ነው። ምክንያቱም ያሉት የሚበል ተመልካች ኮ ብላ ነው ማለት ነው እና አንዳንዴ ግን ትንቸኛለይ ማለት ነው። እነዚህ ምዕን ለማናደድ የራሳቸው ጉዳይ ብላ የምታደርገው ነገር ትመቸኛል ማለት ነው። ግን አንዴ ደግሞ በእነሱ ምክንያት የሚጠፋው ነገር ደግሞ እንዴ ለምን ላልጠውኛ በቃ እንዴ ጀግና፣ እንዴ ደግሞ ፈሪ የምትሆንበት ነገር ማለት ነው እና ኢንሻላ በቅርቡ መቶች ትገባለች ብዬ አስባለሁ። ከየሳምጋር ተሰራኝ ምክንያቱም ፋሚሊዎች ሁለታችሁም ቀልደኛ ስለሆኑ ወደዋቸዋል ማለት ነው። ሰብስክራይብ ዋዬ ሄደ ነው አይኩም ኢንሻአላህ ተመጣጣይ ብዬ አስባለሁ። ያሙም እንደዛው እና ወዱ ሲል ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታፊ ማለት ነው። እኔም ፕሮፋይል ስለቀየርኩ እየታየ አይደለም ግን ኢንሻአላህ እንደምትለምዱ እያላችሁ ብዬ አስባለሁኝ።